ምን ሲጀመር ማለት ነው ግን፣ አትሊስት እኔ እንኳን አጥፍቼ ቢሆን በዚህ ልክ አደለም ልታወራኝ የሚገባው። እኔ እናንተ ትላንትና የተገናኘን ሰዎች አደለም ቶቶ ምን አድርጌ ነው የምትለኝ? ይህን ያክል እኮ የሆነ የገደል ኳት ምናምን እኮ ያረከው እሷ የተናገረች ነገር ልክ አደለም። መምታት ፈልጌ አደለም የመታወት አትሊስት እሱን እንኳን አንደርስታንድ ማድረግ የተፈጠረውን ነገር ታስታውሻለሽ። ልጅ አላት ተብሎ ሲወራ ሰምቼ ነበር ምናምን ነገር ባል ሹ የተወሰነ ቅራኔ ነበራት። አንቺም እንደተቀየመችሽ እንጂ ለሱ መልሳታ ለሱ ጉልበታታ ምናምን ነው እያልኩ አደለም። አልሽኝ እኮ እንዴት ሰዱ እኔ ስላልተናገርኩኝ ነው እንዴ? እንዴ! እኔ እንዲመጣ እንዴ! ለምን ለምን ትይኛለሽ? እንዴ! እና ኪያ፣ የምናደርገው ነገር ፌክ ነው ብለህ እንደሱ። አንቺ ለምን አንቺ ቶዬን ትወጃለሽ ወይ ነገር? አይ አልወደውም፣ ነገርኳት ለምን ምንም ነገር እኔ አልጨረስኩም እኮ ምን እየሆንክ ነው? እንደ አንተ ስለጨረስክ ነው እንደ ምን ማለት ነው? ቶፋ እንዴት ይመታኛል ነው? ቅርብ ሆኑ ፊዚካል እኮ የምትገናኙ ሰዎች አሉላቸእና እንዲወጣላችሁ ሪሲሊንግ ምናምን ላዘጋጅ። ሰላም ሰላም፣ የሰልና ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ ለማለት ይከብዳል። ቆንጆ ሆኜ ነው የመጣሁት። ወቅቱ የሰርግ እንደመሆኑ መጠን እንዳጋጣሚ አጋጣሚ ፕሮግራም ነበረኝ ወንድሜ። እና በቃ ማላገጫ ነው የሆንኩት። በእርግጥ ስመታኮ ከብሰብ እንደዚህ ነበር የመታኝ፣ ግን ወርዶ ወርዶ እዚህ ደርሷል። ቆንጆ አድርጎኛል። ብቻ ተመስገን የባሰም ነገር አለመሆኑ እና አሁን ያሉት እንደምታዩት ስቱዲዮ ነው ያው በኔና በተፋ መካከል ያለው ነገር የምታውቁት ነው። ነገር ግን ላይክ ትናንትና እንደተገናኘ ሰው እኔ እንደ ቀልድ ደምተው አይደለም፣ እሱም እንደዛ አይመስለኝም። አላውቅም አሁን ስላለበት ነገር እርግጠኛ መሆን ባልችልም እኔ ግን አልችልም። የእውነት ነው ብላችሁ እዛ የመጣው ይምጣ በሚል መጥቻለው ስቱዲዮ፣ እንዳጋጣሚ የለም ግን በቃ በጣም ቢዚ ነው። አስር ደቂቃ መጣለው ብሎኛል ማለት ያለችው ጊዜ አስር ደቂቃ ብቻ ነች። ግን መግባባት ካልቻልን አስር ደቂቃ አይደለም አስር ሰዓትም ቢሆን እኔ አልፋቶም በቃ ማለት በቃ ይበቃል። ከዚህ በላይ ትናንት እንደተገናኘ ሰው ምናምን ሳይግባቡ ምናምን እንደዚህ የሆኑ መኖር በጣም ደስ የማይል ነገር ነው። እኔ አላስለምደኝም። ቶዬ እኔ እና እሱ መሀል ምንም ነገር ቢፈጠር በዚህ ልክ ተጨካክነን እንትን የምንል ሰዎች አደለንም። አሁን እስቲ ሲመጣ ጠይቀዋለሁ ሲጀመር በማሃል እንደተመታው ምናምን ያየዋል ቪዲዮን ግን እስቲል አልደወለልኝም። እንዴት ነሽም አላለኝም ምናምን። የእውነት በጣም ደብሮኛል። በቃ ስለምወደው፣ ስለማከብረው ወንድሜ ስለሆነ ከእሱ ኤክስፔክት ማድረገው ነገር አለ እና እሱ ነገር ሲጎልባችሁ ደግሞ የሚሰማውን ነገር ምናልባት በእኔ ቦታ ካልሆናችሁ ላይገባችሁ ይችላል። ግን ምንም ይፈጠር ምንም ምንም ይሁን ምንም እኔ ቶዬ ማጣት አልፈልግም። በቃ ወንድሜ ነው። ሰው ምንም ነገር ቢፈጠር ወንድምና እህት ይለያያል ስታውቁት ይሆናል እንደዛ አይመጣውም። ስለዚህ ምንም ማንም ይመነኝም ማንም አይመነኝም። ላይክ ኢቭን አንዳንድ ሰዎች የምርች ወንድምሽ ነው ላይክ በዚህ ልክ ምናምን የሚሉ ሰዎች አሉ። አይዶን ኬር በጣም ወደዋለሁ፣ በጣም አከብረዋለሁ። አሁን ማላች ላይ ያለው ነገር ጥሩ አይደለም። አይ ነው ከፍቶኛል፣ በደንብ ከፍቶኛል። በሱ ምክንያቱም እንዲህ አደለም የሚያስለመደኝ እኔ እንኳን አጥፍቼ እሱ ይቅርታ የሚጠይቀኝ ልጅ ነው። እኔ እንኳን ላይክ በድዬው ምናምን ነገሮችን እሱ የሚያስተካክል ነው እና እንደዚህ አስለምዶኝ። በዚህ ልክ በአንድ ጊዜ አትሊስት ማዳመጥ የሚባል ነገር አለ እና በቃ በጣም ቢዚ ነው ሲያወራ፣ ችላ ነው የሚለው። ምናምን ምናምን ምንም ይሁን በቃ ነገር ውስጥ አስተካክለው፣ ግን ስቲል ወንድምነቱን ማጣት አልፈልግም። የእኔ ፍላጎት ነው። ምናልባት በሱ በኩል ያለውን ነገር ደግሞ አብረን የምናየው ይሆናል። አስር ደቂቃ ነው ያለኝ ብሎኛል። በእርግጥ ሳልነግረው ነው የመጣሁት። ግን በቃ መፍታት እፈልጋለሁ ከሱ ጋር ያለኝ ነገር ማስተካከል ፈልጋለሁ። እንደዚህ ቢዚዮናል ብዬ ጠብቄ አደለም። ግን አስር ደቂቃ ነው ያለኝ። ድጋሚ የምነግራችሁ ነገር ቢኖር አስር ደቂቃ አደለም አስር ሰዓት ቢሆን አልለቀውም። በቃ መፈታት አለበት። እኔ በጣም ውስጤ ሰላም እያጣ ነው፣ እና ነገሮች ደግሞ እንደምታዩት እየተባባሰ ነው እየመጣ ያለው እና ነገሮችን ማስተካከል ፈል ስፔሻል ከሱ ጋር ያለውን ነገር በደንብ ማስተካከል ፈልጋለሁ እና እስኪ ቶዬ ደግሞ ሲመጣ ያለውን ነገር አብረን እናያለን። ሚሎች የተ የመጥተዋል እንግዲህ አለ ሰወይ ነገር አይ እንደዚህ አልመሰለኝም። በትንሽ ነገር ነው። እኔ ቆይ ደሞ ምን አደረኩ እኔ እኔ ምን ሆን ብሎ ለመምታት እንደዚህ

እና በፊት እኮ አይደለም ላይክ እንደዚህ ውስጥ ገብቼ እንደዚህ አብጦ ይቀር እና ጉንፋን እንኳን ሲዘኝ የምትጨነቅ ልጅ ነው። ምንድን ነው ትላንት እንደተገናኘ ሰው ምናምን በእንደዙ እኔ እናንተ መራራቅ አለብን ብለን የምታስበው ልክ ልክ ነኝ እኮ እያልኩ አደለም ቶዬ። ልክ ባልሆን እንኳን ነው ምልል። ልክ ባልሆን እንኳን በዚህ ልክ ነው ወይ አንተ እኔን ትሪት ምታደርግ? ላይቅ አይበቃ? በዚህ ልክ ነው ሄዱ ማለት ተመችቶሃል? ያለ ነገር አይደለም አሁን። ሰው ልጅ አሁንም ያለፈውን ነገር እያነሳ ምናምን ነገር ማውራት መቆሳሰል ነው አይደለም? በቃ አሁን እኮ እኔ ለማስተካከል ነው። እስኪ ጊዜ የለኝም እንደዚህ እያልከኝ እየገፋው እየመጣ ልክ የእኔ እናንተ ጓደኝነት ወይም ወንድምና ሰነት እኔ ብቻ ፈላጊ ነኝ እየሆንኩኝ ያለሁት እኔ ነኝ፣ ገፍቼ የምመጣው እኔ ነኝ። እኔ እኮ ለማስተካከል ነበረ። ሁለት ቀን ግን አላስፈላጊውም ሰዎች ጋር ስለመጣሽ እኮ ምን አደረግኩኝ እኔ? እስከባት እኮ በስነ ስርዓት ምናምን ነገር ላወራሽ አንተ ላይ የሰነዘረውን ለመከላከል ብዬ ነው እንደዚህ ሆንኩት። ወይ አሁንም እሱን ይዘሽ መምጣት ልክ ነው? እሱን ይዤ መጣሁት ያ ነገር ይፈጠራል ብዬ አስባለሁ። እሺ ዞረን እዛው ነው የምንሆነው። እኔም ደግሞ ልክ እንደሆንኩኝ በደንብ ጠንቅቄ አውቀዋለሁ። ያደረኩት ነገር ምንም እንደማይጸጽተኝ አውቃለሁ። ኦኬ ልክ ነኝ ብለህ ነው የምታደርገው ኤቭሪቲንግ እኔ ላይ የሚያደርገው ነገር ምናምን ትክክል ነህ። ሰሎ አንቺ አይደለም ብለሽ ነው የምታስበው። እኔ ላይ በዚህ ልክ መቀየር ትክክል ነኝ ብለህ ነው የምታስበው? እኔ እኮ ከዚህም በፊት አንቺ ላይ አይደለም እናቴ ላይም እንቀየር እችላለሁ። ልክ ካልሆነች ልክ ካልሆነች አልሆንሽ ነው እኮ። ከመቼ ጀምሮ እኔ ልክ ሳልሆን እኮ በዚህ ልክ አይደለም እኮ የምታርመኝ ሲጀመር እኔ ጋር ሲሆን ነው ተጎጂ እኔ ብሆን ችላለሽ እችል ነበረ፣ ግን ተጎጂ የሆነችው የእኔ ወዳጅ ነው። ይሁን፣ እሺ። ያንተ ወዳጅስ ብትሆን፣ እናንተ ወዳጅነት ትናንት የተመሰረተ ነው። አሁን በዚህ በእኔና አንቺ መሃል ሌላ ሶስተኛ ወገን አለ ገብተሽ አይደል? እኔ ለማስተማር እየተጎዳ የነበረ ሰው ነበረ። ቆይ ቆይሽ፣ አንድ ጥያቄ ልጠይቅ። ማለት ላጥፋም እኮ ነው ያልኩኝ። ይቅርታ መጠየቅ ካለብኝ በዚህ ልክ አይደለም። ማውራት ያለብህ እኔን ነው እኔን ትርኢት እያረከበት ያለበት መንገድ

መምታት ፈልጌ አይደለም፣ የመታወት አትሊስት እሱን እንኳን አንደርስታንድ ማድረግ እኮ አልቻልኩም። እሱን ግን ማመን አልፈለግሽም እኮ ነው እንጂ ነገር ሌላ ሰው ቢሆን እንደዛ ቢናገረኝ በአንተ ጉዳይ በጣም ማንም እንደዛ ብሎ እንዲናገረኝ አልፈቅድም። እሺ ሰሉ ብቻ እኔ አሁንም ብቻ ግን ስህተት እንኳን ብሰራ በዚህ የሚገባው በቃ ና እንኳን ማሰብ እንዳልችል ከዚህም በፊት ልንገርሻ ልንገርሻ አላለም። ብቻ ግን ኪየን ብታቂያት፣ በዚህ ቶዬ፣ እኔ እንደዛ አትበል። በቃ እንትናን ብታቂያት እንትናን ባታቂው አይደለም። በቃ በሰዓቱ የመታውበት እኔ አንተ ስታቀኝ ከሴት ጋር ጸብ ላይ እንደዚህ አፍላፍ መካፈት የምችል ሰው ነኝ አይደለም አይደለ፣ በቃ በጣም ተናገረች ስትናገረኝ መሰንዘር ፈልግ። በቃ እሱ ስህተት ነው እኮ አልኩህ። ስህተት ነው ያልኩበት ምንድን ነው? አንተ ማለት እኔ ነህ ብዬ ስላሰብኩኝ ነው። ነው ሌላ ኔጌቲቭ ነገር ላይክ ከጀርባ አስቤ አይደለም። ያንን እኮ ነው መረዳት ያልቻልከው። ተውዬ እኔ ሌላ ጊዜ አጥፍቼ ብህም ቢሆን በቃ እስከምን ድረስ ማሰብ እንደሚችል ታውቀኛለህ አንተ ለዛ ነው ቶዬ ማለት እኔ ነኝ ብዬ እዛች ጋር የሄድኩበት መንገድ እንጂ ከኪያ ወር ከማናቸው እኔ አሁን ላይ አሁን ላይ እንኳን እንደዚህ ተራርቀን ከአንተ በላይ እኔን የሚቀርበኝም እኔን የሚያቀኝም ማንም የለም። ለዛ እኮ ነው እያናገርኩሽ ያለሁት። እኔም በጣም የቅርቤ ወዳጅ፣ ዘመዴ፣ እህቴ በቃ ኤቭሪቲንግ ላወያይሽ የምችላት አንቺ ብቻ ነሽ። በዛ ልክ ተግባቦት ኖሮን እኔን ሳታውለኝ እሷ ጋር መሄድሽ ምንም ምን የማይዋጥልኝ ነገር ነው በቃ። ሰሎን ልትረጅኝ ይገባል። እኔ ያለውኝ ባለ ጉዳይ እኔ እናንቺ ደግሞ በጣም ኦፕን ነኝ። በማንኛውም ጉዳይ ላይ በነፃነት ማውራት የምንችል ሰዎች ነን አይደል? ቶዬ እያደረክ ያለው ነገር ደስ አይለም፣ ካአኑ ጋር ያለው ነገር ደስ አይለም፣ ምናምን ምናምን ነገር ብትይኝ፣ እኔ ራሴ ነግርሽ ነበረ። ሲቀጥል ደግሞ ፋይናሊ እንግዲህ አየሽው አይደለም። ለምን ስናደርግ እንደነበረ አሁን ገባሽ አይደለም። ያኔ ግን ብትጠይቂኝ ኖሮ ይሄኛውን ነገር ትረጅው ነበረ። ለምንድነው? አኑ እሷ ያንን ነገር ማስረዳት አትችልም ነበር? በሰዓቱ ነው ስጠይቃት ማለት የለም። አኑ እኮ የለም፣ ቪዲዮ ካሜራ ምናምን ተይዞ ነው አይደል? ካሜራ ፊት ለዛ ማውራት የምንችል ይችላል። ቢሆን ኖሮ ለምን ድራማ መስራት አስፈለገ? ግን እኔ ብትነግሪኝ ኖሮ እነግርሽ ነበረ። ካሜራ ማን ነበረም? በግል ነው አይደል? እኔ ምን ይችላል ኖሮ እኔ እያደረግኩኝ ያለው ጣኑን ወደ ነበረበት አቋም ለመመለስ ነው፣ ፍቅሩን ለማስመለስ ነው ነው እንጂ እኔ ከክያ ጋር ምንም አይነት ሪሌሽንሽ በሰዓቱ ግን አንተ ስታደርግ የነበረው ነገር ከውጭ የሆነ አስበው እና እኔ ከሌላ ሰው ጋር አድርጌ ቢሆን ተመሳሳይ ስሜት ነው የሚሰማው። የምር ጠይቅሽ ነበር። ልሳሳት ይችላለሁ። አሁን ለምሳሌ ሰሉ ምን ሆናል እንደዚህ ያደርገቻለች ጓደኛ ላይ እንዴት እንደዚህ ታደርጋለች ምናምን ነገር ብዬ ሊደብረኝ ይችላል። ግን አድርጋ ወይ ደግሞ የሄድሽበት ሰው ጋር ሌላ ሰው ጋር ወይም ደግሞ አብረሽ የሆንሽ ሰው ጋር አልሄድም። ምክንያቱም አንቺ ነሽ አቅርቢ አንቺ ስላለሽ አንቺ ጋር ነበር የምመጣው። ኒዌይስ ፋይናሊ ማወቅሽ ራሱ አንድ ነገር ነው። ለምን እንደዛ ሳደርግ እንደነበር እና ከዚህ በፊት እኮ እንደማንኛውም ሰው ነው እሱ እሱ እኮ እንደማን ኢቭን ያንን ነገር ሀፕን ካደረገ በኋላ እኮ አንተም ካሜራ ሳትይዝ እኔን ማስረዳት ትችል ነበር እኮ መታ እንደዛ አስለቀሰኝ ምናምን ከምትሄድ ማለት ነው ማለት ካሜራ ይኑር አላቅ እናንተ ናችሁ ካሜራ አዘጋጅታችሁ ምናምን የጠበቃችሁ። ሁለተኛ ነገር ምንድን ነው ማድረግ የምትፈልገው? እሺ ቢያንስ ምክንያት አይሁንኛ ጉኝና እኔ ኮነኝኛ? በቃ ሰላማዊ መንገድ ላውራሽ ነበር። እሺ ለምሳሌ በስልክ ስታወራኝ ካሜራ አልነበረም። ማለት አይ ሰሉ ያለው ነገር እንደዚህ እንደዚህ ነው፣ ለምን እንደዚ አደረግች ብትለኝ እኮ አለቀ። ግን አንጨዋናው እንትን ስትል የነበረው ላይ በጣም ተቆጥተ ምናምን ነው ስታወራኝ የነበረው። አሁንም የሆነ ውሃ ቅዳ ውሃ መልስ ነው የሚሆነው። በዚህ ነገር ላይ ምን ሰማ ምን ደማመጥ አይመስልም ማለት በፍጹም ሀሳቤን አልቀየርም። ጥፋተኛ ነሽ፣ ጥፋተኛ ነሽ። በቃ እኔም ጥፋተኛ ከመሰልኩሽ በቃ አብረን እንተወው እንጂ ጉዳዩ በፍጹም እኔ እኔ ጥፋተኛ ነኝ ብዬ ማሰብ አልቻልኩም። እኔ አሁን አንተ ጥፋተኛ ነህ እኮ እያልኩ አይደለም ሲጀመር ማለት ነው። ግን አትሊስት እኔ እንኳን አጥፍቼ ቢሆን በዚህ ልክ አይደለም ልታወራኝ የሚገባው። እኔ እናንተ ትላንትና የተገናኘን ሰዎች አይደለንም እንዴ? ብዙ ነገር ያሳለፍን ብዙ ነገራችን ተሸፋፍነን ያለፍን ሰዎች ነን። ዛሬ ምን አዲስ ነገር አለ? ምን አዲስ ነገር ተገኘና ነው ጉዳዩ? እኔን ብቻ የሚመለከት ቢሆን ኖሮ ምንም አልናገርሽም፣ ሙላ ነበረ። መጥቼ እነግርሽ ነበረ እንደዚህ እንደዚህ አንደኛ ነገር ከዚህ በፊት የተፈጠረውን ነገር ተስታውሻለሽ አይደል? ልጅ አላት ተብሎ ሲወራ ሰምቼ ነበር። ምናምን ነገር ባልሹ የተወሰነ ቅራኔ ነበራት። አንችም አንቺም እንደተቀየመችሽ ታውቂያለሽ። እኔ ስሜት ላይ ሆነሽ ድጋሚ በእንደዚህ አይነት ነገር ስታወራት ጥሩ ነገር ላይኖር እንደሚችል እንዴት መገመት ከበደሽ? እኔ ሲጀመር እንደዛ እንተ ሬሹ ምሳራ አይነት ሰው አይደለሁም። በቃ እየሄዳችሁ ያላችሁበት መንገድ ልክ ስላልመሰለኝ ሲቀጥል እኔ ያንተ ነኝ አንተ እኔ ነህ ብዬ ስላሰብኩኝ ነው። በዛ ለካ ሄድኩት እኔ ባጠፋም ነው ለ ባጠፋም ላይ ሄድኩበት መንገድ አሁንም ትክክል ነኝ እያልኩ አይደለም። በቃ አንተ ነበርክ የምትቀርበኝ አንተን አልፌ መሄድ አልነበረብኝ አይደል? እሺ ስህተት ነው ያቺን ተቀበልኩኝ። ከዛ ባለፈው ግን አሁን ለመመታሻት ያልከውኝ ምናምን አንተ ልክ እሷ ያጠፋችው ነገር እንደ ጽድቅ ወስደህ እኔም ብቻ መኮንን ሆነህ ስራ ባትናገረኝ እኔ አልሰነዝርም ሲጀመር። ብዙ ነገር ነው ስትል የነበረው ምን ብዬ እንዴት ነው ምን ብዬ እንድትመለስ ነው የፈለግከው? ማለት ሰው ተናግሮኝ በቃ ዝም ብዬ ምናምን እንድትመለስ ነው። እዚህ ችግር እንግዲህ አሁን በዚህኛው ተመጽም ያልሽ ያል አስብ። አንተ ለምን እንደዚህ እንደዚህ ነው ብለህ እኔና ኪያ የምናደርገው ነገር ፌክ ነው ብለህ ለማን ነገርከኝ ነው? ምን እያልሽ ነበር? አይደል አሁን እንደሱ አንቺ ለምን አንቺ ቶዬን ቶጆ ያለሽ ወይ ምናምን ነገር ስትልሽ አይ አልወደውም ወንድሜ ነው ነገርኳት። ነግሪያታለሁ። ቶዬ ማለት አስረድቻታለሁ አስረድቻታለሁ ከመሰለን ዛሬ በፊት ቶዬ ማለት በደንብ ታውቂያለሽ፣ ምን ማለት እንደሆነ ለኔ ሌላ ነገር በደንብ አስረድቻታለሁ። ላይክ ይሄ ቀማሁብሽ አይነት አስታፍን የመጣችው እሷ ለእኔ ወንድሜ ነው፣ ትናንትም፣ ዛሬም፣ ነገም ወደፊትም ላጣም አልፈልግ ወንድሜ ነው። እሱን በደንብ አስረግጬ መልሼላታለሁ። በደንብ ከአንድም ሁለት ሶስቴ ስትደግመው ነው ሲቀጥል በቃ ተናግራ ተታልክ ስትል ነው የመጣሁት። እኔ አንተ ስታቀኝ ሰው ላይ የሚሰነዝር ሰው ነው ስታቀኝ፣ እንደዛ ነው። ከዚህ በፊት እኔ እንደዚህ ከሰዎች ጋር ስደባደብ ምናምን አይተኛል? አላየሽ። እንደዛ ከሆነ አንዴ ተናደርኩ። ሁለተኛ ነገር ደግሞ በጣም ነው የምታከብረኝ ኪያ፣ እኔስ አላከብረም ነው ነው አይደለም? በጣም እንደምታከብረኝ እያወቅሁኝ በእኔ መጣ ስትንጓጠጠ ወይ ደሞ በጥፊ ስትመጣ ማየት በጣም ነው የደበረኝ። እሺ፣ ከዛ በኋላ ስመጣ እኔ ነው ያወራበት መንገድ ልክ ነው ወይ ነው ወይ ነው እሱ ነው ሰው ሜዳ ያርጉኝ እንጂ ጌ የመጣሁት እኮ ነው ይያርሽልኝ እንደው አጣርቼ ምናምን ነው በተቻለ የመጠን ስሜቴ ለመቆጣጠር ሞክሬ እንጂማ እንደ ፍላጎቴና እንደ ስሜቴ ቢሆን ኖሮ የዛ ነው። ግን ነገረችኝ ቀን ነበር መጣት ይፈልጉታን እንጂ ግን ደሞ ላንቺም ክብር ስላለኝም ጭምር ሁኔታውን አጣርቼ ያኔ ካሜራ ይዞ የነበረው ማን ነው ብዬ ጠይቄ፣ ካሜራማኑን ጠይቄ አኖር እንኳን በእንደዚህ ዓይነት ነገር ላይ ብጠይቀው ምንም ጥሩ ምላሽ ሊኖረው ስለማይችል ሌላ ሰዎችን ጠይቄ ምናምን ሁኔታው ላይ የነበሩ ሰዎች ከነገሩኝ በኋላ ነው አንቺ ጋር የመጣሁት። እንደነገሩኝ ከሆነ ደግሞ ሙሉ ለሙሉ ጥፋቱን የሰራሽው አንቺ ነሽ። ስለዚህ ኤኒዌይስ፣ አሁን ያለውን ነገር እነርሱና ከኪያ ጋር ምናምን ይቅርታ እሱ እንግዲህ ወደፊት የምናየው ነገር ነው። አሁን እሱን እሱን ብቻ አይደለም አሁን የእኔና የኪያ ወር ምናምን ጉዳይ አይደለም። መጀመሪያ እናንተ ጋር ያለው ነገር ነው መስተካከል መቻል ያለበት። በቃ ላይክ ታውቃለህ፣ ለአንተ ያለኝን ቦታ እኔም ምናልባት ጥቂት ከቅርብ ጊዜ ወዲህ ያለውን ቶፋ እርግጠኛ ባልሆንበትም፣ ከዛ በፊት ግን ለእኔ ህይወቱን የሚሰጥ ቶፋ ነው የማውቀው እና እንደዚህ እንኳን በላል ለዛውም በእናንተ ምክንያት ስፔሻሊ በአንተ አንተን ማግኘት ባልፈለግ አንተን ማግኘት ባልፈ ቶዬ ለአንተ ሰነዘረው ነው እኮ እኔ መሀል ገብቼ እኔ ላይ ያረፈው። በዚህ ምንም እንትን ልትኛት እሺ። ሲጀምር አስፈላጊ ያልሆነ ሰው ነው እዛ ቦታ ላይ ይዘሽው የመጣሽው እኔ አይደለም፣ ይዤው የመጣሁት እኔ ይዤው መጥቼ ቢመጣ፣ እሺ ምንም ይሁን እሺ፣ ምንም ይሁን አሁን እሱም ጥፋተኛ ሆነ እኔም ጥፋተኛ ሆንኩኝ። መሀል ላይ ግን ተጎድቻለሁ አይደለም

እኔ አሁን እንደዚህ እኔ እንጃ ቪዲዮን ነው እንግዲህ በዚህ አጋጣሚ ምስክር መሆን ይችላል። ትንሽዬ ብጠት ነው የሚመስለው። እንደዚህ አይነሽ እስኪበልጽ ድረስ ምናምን እንግዲህ ተንሸራቶ እንደዚህ አልመሰለኝ። ቪዲዮን አይቼዋለሁ። በደንብ ነው ያየሁት። ትንሽዬ ብጠት ነገር ነው የሚመስለው። ቃለምንሄድ ግን በቃ መዝጋት ነው ያለብን። ነገር አውርተን ጨርሰን ብቴ ደስ ይለኛል። ትንሽ አሁን ኦልሞስት በቃ ያወራነው ነገር ነው ጨርሰናል ብዬ አስባለሁ። ምንም የተለየ ነገር አናወራም። ብንቀመጥ ምን የተለየ ነገር ነው? እና በቃ በቃ አስር ደቂቃ አውርተኸኝ ነው የምትሄደው? ሲቀጠል እናንተ በቀጠሮ ነው የምንገናኘው ማለት ነው። እንደ አዲስ ነገር ሳልመጣ ነው የነገርኩሽ አይደል? አዎ። ግን ቶዬ በቃ ከምንም ነገር የናንተ ጓደኝነት አይበልጥም። በቃ እናስተካከልን ነው። ደግሞ ባለፈው የለቀቀውን ቪዲዮ እራሱ አይቼዋለሁ። አትሊስት እኔ እናንተ መሀል ምንም ነገር ቢፈጠር እንኳን ላይክ በቃ የእኔ ጓደኛ እንደሆነ አውቃዋል። አይደለም ሰው በዚህ ልክ ዲስሪስፔክት ማድረግ ምንድን ነው? ላይክ የማንጓጠጥ አንድ አራት አኗር ሚያክል ምናምን ልክ ነህ ለሰው ሊያስቅ ምናምን ይችላል ወይ ደግሞ ለአንተ ፈን ሊሆን ይችላል። ግን የእኔን የሆነ ሰው ደግሞ ስትነካብኝ አሁን ኪያን እንደዚህ አልሻት እንደዚህ አልፈሽ ሄድሽ ምናምን እያልካ ነበር እንዴ? እሱ እኮ ተናግሮኛል። ከዚህ ባሰ ነገር ምንም ቢሆን፣ በቃ በሰዓቱ ዛችጋ እዛችጋ አበቃ። አይደለም አይደለም እኮ እሱ ነበር እሱ እዛው ጋር አንተን መናገር ያለብን እኮ ተናግረ ጨርሳ ሌላ ቪዲዮ ላይ ሄደ። እሱ ሌላ ቪዲዮ ያለው እኮ ነው ምልሽ፣ ከአንቺ ጋ የሰራችው ቪዲዮ ላይ እንደዛ ሲል ነበር። አንተም ሳትገባ እኮ መልስ መመለስ ያለብኝ ነገር እኮ እየመለስኩኝ ነው። በቃ እሱ ስለ እኔ ሲያወራ እኔ ስለ እሱ ማላወራበት ምንም ምክንያት የለም። ሄደ አራታ ኖር ምናምን እንደዚህ የመሰለ ልጅ ምናምን ምናምን እዚህ ነው ፍትሄ በቃ እረፍ። እኔ ማብረድ ነው የምፈልገው ነገሮችን አይደል እንዴ? ስለዚህ አንተላለፍ፣ አንተላለፍ እዛች ጋር ያንተን የሆነ ሰው ስለነካውብህ ነው ቢሆን ኖሮ ቶዬ፣ እዛ አዳምጥሽ ነበር። ይሄ አንቺ ፍለፊት እኮ ነው ሲያወራ የነበረው ምላሱ ሲይት ነው። ማን ነው እሱ የኔን ምላስ የሚቆርጠው? ቆረጠ ምላስ ነው ራተርን ያላል ስላልፍ ሆነችእ ተላልፈሽ ሄድሽ ብለህ ከእኔ ጋር ስትል እየተበጣበጥ ያለ ነው አይደለ? ምክንያቱምበአንተ በኩል ያለች ሴት ስለሆነች፣ ስለዚህ በእኔ በኩል ያለ ሰው ነው አስተዋውቅ ያለው። ምናልባት የተዋወቃችሁበት መንገድ ልክ ባይሆንም መሀል ላይ ያለውን ፀብ ለማስተካከል ሰው አውራ የነበረውን ቪዲዮ ነው አይተሀል በኩ ቪዲዮን አይተዋል አይደለ ያቺ አንድ ቃል ብቻ መዛር ለምኮ ማውጣት መቻል አለብን። እኔ ሁለታችሁ መሀል ሰላም ለመፍጠር እየጣርኩኝ፣ ለመፍጠር ማለት የነበረው ዞሮ ዞሮ ማለት ቪዲዮ አይተህ ነው። አንተ ሌላ ቪዲዮ የሰራ እኔ ሰላም ለመፍጠር ነው። እዛች ጋር እያስተካከልኩኝ፣ እዛ ጋር ሄደ ደግሞ ሌላ በዛው ምናልባት አንቺ ቀር መሽለቀሽ ሊሆን ይችላል በዛ ፍጥነት እኛ ቀርጠን ኤዲት ተደርጎ ምናምን በዛ ፍጥነት ሊለቀቅ አይችልም ዝም ብለሽ ታውቂዋለሽ እንዴት እንዴት ሰዓት እንደሚፈጅብ እንትን ትይዋለሽ አሁን እኮ አልከኝ ቶዬ ምንድን ነው አስር ነገር የምታወራው ምን እዚህ ጋር የተመታሁበት ያበጠበት ቪዲዮ ላይ ምላሱን ቁርጬ ምናምን ሲል አላየሽውም ነው ለእሱ መልስ ነው የሰጠሁት አልከኝ እኮ ስለዚህ ከዛ ቪዲዮ በኋላ ነው የሰራኸው ምንድነው አሁንም መመላለስ የሚያስፈልገው ቪዲዮን ካየኸው በቃ ለማስታረቅ ነው እየፈለኩኝ አለሁት አይደለ አትሊስት እኔንም ብትረዳ ይገባል እኮ ቶዬ እንጂ ለእሱ መልሳታ ለእሱ ጉልበታታ ምናምን ነው እያልኩ አይደለም አልሽኝ እኮ። እንዴ ሰዱ እኔ ስላልተናገርኩኝ ነው እንዴ? እኔ እንዲመታ ታክሎ ታክሎ ምናምን ምናምን ትኛለሽ እንዴ ቶዬ? እንዲመታ ብፈልግ አልወጣም እንዴ? እንዴት ይመታኛል ነው? ቅርብ ሆኖ እሱ ፊዚካሊ ምን እኮ የምትገናኙ ሰዎች አይደላችሁ፣ በፊዚካል አይደለም። እሺ ውዴ፣ እሱን ነው የሚመረን ድርስ እንደማደርገው እና እንዲወጣላችሁ ሪሲሊንግ ምናምን ላዘጋጅ ደስ ይለኛል። ደረቅ፣ አንደኛ ነገር ዲስሪስፔክት ያደረግሽኝ ሰሎ አንቺ ነሽ። ምክንያቱ ምንም ምክንያት የለም። ዲስሪስፔክት እኔ አላደረግኩህም። አንዳንዴ ምንም ነገር ላይ ስትገጥም ፊት ከሚያደርግልህ ሰው ጋራ ሲሆን ጥሩ ነው። ከእኔ ጋር ፊት አለማድረጉም በምንድን ነው አንቺ እርግጠኛ የምትሆኝ? አሁን እኮ ምን እንዳዘጋጅላ እኔ ለማስታረቅ ነው የመጣሁት እኮ

ጉልበቱን በቃ ይቅርባችሁ። አልጨረስኩም እኮ ምን እየሆንክ ነው አንተ? ስለጨረስክ ነው እንዴ? ምን ማለት ነው ቶፋ? ማንም ሰዓት የለውም የሚበልጥ ነገር ዝች ጋር ነገሮችን ለማስተካከል እንጂ ሲሪየስሊ የምር ነው በቃ ቶፋ ለነገሩ ልክ ነህ። በጣም ተለማመጥኩ። ዓይን አልቅስ፣ ልቤም ብዙ አትዘን። በል ተለማመደ የወደደን ጥፋር የሁደድ የተወህንም ተው ተለማምደህ ልቤ፣ ተለማምደህ የተወህንም ተው። በጣም ነው ያበዛው ጌታ በጣም ይሄ ወንድምነቱን ላለማጣት ስር ስሩ ስል በጣም መናናቅ ምናምን መጣ መሰለኝ። እና ኦኬ ቤተሰቦች፣ ያለው ነገር እንዳያችሁት ነው። አላውቅም ይሁን ማስተካከል አለብሽ የምትሉኝ ነገር ካለ እስቲ ኮሜንት ላይ ታውቁት። ስራ ቦታውን የመጣሁት ምናምን ከዚህ በላይ ዲስረስፔክት አካንት በቃ በጣም በዛ። እኔ ጋር ስህተት ቢኖርም ለማስተካከል ነው እየሞክር ከለው፣ ግን በዚህ ልክ ጭካኔ እኔ አላውቀውም ማለት ነው። ትወፋለች ወይ ደግሞ የእህትነት ስሜት አለው እኔ ጋር ብቻ ነው ማለት ነው። እና ሶሪ፣ በጣም ኢሞሽናል ሆነው ለሱ ካሉ ቦታ አንጻር ነው ግን አይ ቲንክ ግን በቃ መለማመጥ በቃኝ። እኔ ጋር ያለ ስሜት እሱ ጋር ከሌለ በአንድ እጅ አይጨበጨብም። የእኔ የትነት መጉደል እሱ ጋር ምንም ነገር ካላጎደለ፣ ኦኬ፣ የቻልኩትን ሞክሬያለሁ። ሰላም ቆዩ።